መንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላክ አሚን ቆሞስ አባ ገብረ ሥላሴ እርሰው የካቴድራሉ ዋና አስተዳዳሪ፣ ክቡር መምህራችን መምህር ዶክተር አካለ ወልድ ተሰማ፣ ክቡር ሊቃውንተ ቤተ ክርስቲያን አይንተ እግዚአብሔር አበው ካህናት፣ ላይ ካነ መስጢር ረሃው ዲያቆናት በዚህ ዕለት በማለዳው በመቅደሱ የሚገኘውን በረከት ለመቀበል የሚነገረውን ቃል እግዚአብሔር ለመስማት በቅዳሴው የተሳተፋችሁ ምእመናን፣ ምእመናት በአምላካችን በቅዱስ እግዚአብሔር ስም ሰላመናችኋለሁ። እንደመናደራችው ምስጋና የባህሪ ገንዘቡ የሚሆን የቅዱሳን አምላክ ቅዱስ እግዚአብሔር ብዙውን በደላችንን በምሕረቱ ሸፍኖልን እድሜ ለንስሐ ሰጥቶን ይህን ጊዜ ቃሉን ለመስማት ስሙን ለመጥራት ስለጨመረልን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሆን። እያደገክሙ እጓለ ማውታ ተኮኖ ወላጆች እንደሌላቸው ልጆች አልተዋችሁም። የቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ተመዝግበው የምናገኘው ሃይነ ቃል ነው። እየሃድገክሙ እጓለ ማውታ ተኮኑ ድሆች ተሆኑ ዘንድ ችግረኞች ተሆኑ ዘንድ ወላጆች እንደሌሏቸው ልጆች አልተዋችሁም። ይህንን ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ቃል መነገር ምክንያት የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁልጊዜ ደጋግመን እንደሰማነው በዚህ ምድር ላይ በነበረበት ጊዜ የተራቡትን ያበላል፣ የታመሙትን ይፈውሳል፣ የሞቱትን ያስነሳል፣ ያስተምራል፣ ድንቅ ድንቅ ታምራትን ያደርጋል። በዚህ ጊዜ የእጁን ታምራት አይተው የቃሉን ትምህርት ሰምተው ከብዙ መንደር ከአስር አጉር ተውጣጥተው ቁጥራቸው ከአምስት ገበያ የሚበዛ ህዝብ ይከተሉት እንደነበረ ደጋግመን ሰምተናዋል። ከነዚህ ውስጥ መቶ ሃያ ቤተሰብ አለው፦ አስራ ሁለት ሐዋርያት፣ ሰባ ሁለት አርዴትና ሰላሳ ስድስት ቅዱሳት አንስት። እነዚህ ደግሞ ከዋለበት ይውላሉ፣ ካደረበት ያድራሉ፣ የቃሉን ትምህርት ይሰማሉ፣ የእጁን ታምራት ያያሉ። ትምህርቱ ታምራቱ ተከፍሎባቸው አያውቅም እና ህዝቡም መቶ ሃያ ቤተሰብም አንድ ላይ ሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በማግኘታቸው ደስ ይላቸው ነበር። ይልቁንም በኢየሩሳሌም ላይ ንጉሥ እንዲሆን ይመኙለት ነበረ። ለማለጌታ ነው፣ ሲታመሙ ይፈውሳል፣ ሲራቡ ይመግባል፣ ሲሞቱ ያስነሳል። እንዲህ ዐይነቱን ቢያነግሱት መልካም ነው የሚል ሀሳብ ይዘው ክርስቶስን ለማንገስ ይመኙ ነበር። ለምን? በዚያን ጊዜ ኢየሩሳሌም በሮማውያን ቅኝ ግዛት ስር ስረ ነበረች። እነሱ ያሰቡት ምድራዊ መንግስት መስርቶ እስራኤልን ነፃ እንዲያወጣ ህዝቡን ከሮማ አገዛዝ ነፃ እንዲያወጣ ከበሽታ ነፃ እንዲያወጣ ከረሃብ ነፃ እንዲያወጣ አልፎም ደግሞ ሲሞቱም እንዲያስነሳቸው ይመኙ ነበር። ይህን ስንመለከት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም የመጣበት አሳብና በዚያም ዘመን የሚከተሉት አሳብ ፈጽሞ የተለያየ ነው። ክርስቶስ የመጣው ከሮማውያን አገዛዝ ነፃ ለማውጣት ሳይሆን ከዲያብሎስ አገዛዝ ነፃ ሊያወጣቸው። ጌታችን የመጣው ምድራዊ ህብስት እየመገባቸው ሊኖር ሳይሆን ስጋውን ደሙን እየመገባቸው ሕይወት መድኃኒት የሚሆናቸውን ምግብ ሊሰጣቸው ነው የመጣው። እነሱ ስለሚያልፈው እንጀራና ምግብ ሲጨነቁ፣ እሱ ስጋውን ሊያበላቸው ተዘጋጅተዋል። ስለዚህ አንድ ቀን በማቴው በዮሐንስ ወንጌል ምዕራፍ 13 ላይ ተጽፎ እንደምናገኘው የወደዳቸውን እስከመጨረሻው ወደዳቸው ይላል። የሱ ልብ ነው። ራት ከበሉ በኋላ በእውነት ውሃ ይዞ እግራቸውን አጠባቸው። እና የሚነግራቸው ነገር ሁሉ ለአይምሯቸው ከበዳቸው። ሐዋርያት የመጀመሪያው እኔ እያሳለሁ እሰቀላለሁ፣ እሞታለሁ አላቸው። እንግዲህ ይነግሳል፣ ይፈውሰናል፣ ያበላናል፣ ይመግበናል፣ ያስረሳናል ብለው ያደረጉትን አምላክ በአንደበቱ እኔ እሞታለው እሰቀላለው እያዛለው አላቸው። ይሄ ከባድ መርዶ ሆነባቸው፣ ልባቸው ታወቀ፣ ደነገጡ። አላዛርን ከሙት ያስነሳ አምላክ እሞታለው አላቸው። ቅዱስ ጴጥሮስ ለዚያ እኮ ነው ኤልያስን ሙሴን በአንድ ላይ ከጌታ ጋር ቢያገኛቸው ጌታ ሆይ በዚህ መሆን ለእኛ መልካም ነው አለ። ሙሴም ስራው ይታወቃል፣ ኤልያስም ኃያልነቱ ይታወቃል፣ አንተም ታምራት ይታወቃል። ስለዚህ በዚህ መሆን ለእኛ መልካም ነው ብለው በላያቸው እንዲነግስ የሚፈልጉት ጌታ እሞታለሁ አላቸው። እሞታለሁ ማለቱ ብቻ አይደለም የሚያስይዘኝ ደግሞ ከእናንተ መካከል ነው አላቸው። ከማን መካከል ነው? ከእናንተ መካከል አንዱ እኔ ዛሬ ልሞት አሳልፎ ምን ይለኛል ይሰጠኛል እሞታለሁ የሚያስ ደግሞ ከእናንተ መካከል ነው ኋላቸው። ስለዚህ ማነው አሳልፈው የሚሰጠው የሚለውም ሌላ ሀሳብ ሆነባቸው። ማለት እኔ ሆን እኔ ሆን የሚል ሀሳብ ነበረባቸውን አልስተዋል። ያ ብቻ አይደለም። ቅዱስ ጴጥሮስ ጌታ ሆይ እኔ ወደምትሄድበት ትከተል አለው አለው እኔ ወደምሄድበት ልትከተለኝ አትችልም። እኔ ወደምሄድበት እናንተ ልትመጡ ልትከተሉኝ አትችሉም፣ ስፍራውንም አታውቁም አላቸው። ይህም ሌላ ሀሳብ ነው። ሁሉ ቢክዱ አለ ቅዱስ ጴጥሮስ በጉባኤ መካከል፣ ሁሉ ቢክዱ እኔ ግን እስክሞት ድረስ አልክድህም አለው። ሶስት ጊዜ እስከምትክደኝ ዶሮ ይጩህም አለው። ስለዚህ የሁሉ ተጠራቀመና ቅዱሳን ሐዋርያት በልባቸው ፍርሃት ነገሰ፣ ደነገጡ፣ ህሊናቸው ታወቀ። በዚህ ጊዜ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ አስራ አራት በቁጥር አንድ ጀምሮ ያለውን ትምህርት ያስተማራቸው። እንዲህ አላቸው ኢይደንግፅ ልብክሙ እመኑ ብየ ወእመኑ በአቡየ። ልባችሁ አይታወክ፣ በእኔ እመኑ፣ በአባቴ እመኑ አላቸው። እመኑ በእግዚአብሔር መንፈስ ቅዱስ በእኔ እመኑ ልባችሁ መኖሪያ አለ አላቸው በአባቴ ቤት ምን አለ ብዙ መኖሪያ አለ የአባቴ ቤት የተባለች መንግስተ ሰማያትን የምትወርስበት ብዙ ብዙ መንገድ አለ አንድም በመንግስተ ሰማያት ብዙ ክብር አለ በክብር ጻርቃን ይበላለጣሉ እና የአንዱ ክብር ከሌላው ክብር ይለያልና ስለዚህ ብዙ ክብር አለ በመንግስተ ሰማያት ስለዚህ ልባቸው አይታወቅ፣ እሄዳለሁ ስላልኳቸው፣ ልባቸው አይታወቅ። በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ ላዘጋጅላቸው እሄዳለሁ አላቸውና፣ ሶስት ነገር ነገራቸው። ልባቸው እንዳይታወቅ፣ ወላጆች እንደሌላቸው ልጆች ድሆች፣ ችግረኞች ሆኑ ዘንድ እንደማይተዋቸው ሶስት ማስረጃ አቀረበላቸው። በጣም ያስጨነቃቸው እሄዳለሁ የሚለው ቃል ነው። ምክንያቱም ንብረታቸውን፣ ቤታቸውን ሁሉን ትተው የተከተሉት አምላክ ተስፋ ያደረጉት አምላክ እሄዳለሁ ሲላቸው ግራ ሲገባቸው፣ ይሄ ለዚህ ጭንቀታቸው መልስ የሰጣቸው ምን የሚል ነበረ? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ አላቸው። እስከ መቼ ድረስ? ከዓለም ፍጻሜ በኋላ ይለዩት ይለያቸዋለ ማለት አይደለም። ይህ ፍጻሜ የሌለው እስከ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ። ስለዚህ እሄዳለሁ የሚለው አስጨንቋቸው ነበር እና ችግረኞች ተሆኑ ዘንድ አልተዋቸው። ድሆች ተሆኑ ዘንድ አልተዋችሁ። ወላጆች እንደሌላቸው ልጆች አልተዋችሁ። ለዚህ ማረጋገጫው ደግሞ እሄዳለሁ የሚለው ካስጨነቃቸው እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ። ከማን ጋር ሆናለሁ? ከእናንተ ጋር ሆናለሁ። ስለዚህ እግዚአብሔር ከሁላችን ጋር እስከ ዓለም ፍጻሜ ይኖራል። እግዚአብሔር ዛሬ በመካከላችን ሁለት ወይም ሶስት ሆናችሁ በምትሰበሰቡበት ቦታ በመካከላችሁ እገኛለሁ። ስለዚህ እዚህ ላይ አንድ ነገር በደንብ መመልከት ያስፈልጋል። የመጀመሪያው ጌታችን ወደ ሰማይ ሄደ ስንል ከሐዋርያት ተለየ ማለት አይደለም። ወደ ሰማይ ሰማያት አረገ ስንል ከሐዋርያት ተለየ ማለት አይደለም። ከሐዋርያት ጋር አለ። በሰማይም ደግሞ ወደ ሰማይም አርገዋል። ወረደም ስንል፣ አረገም ስንል ይህም በደንብ ልንረዳው ይገባል። ጌታችን እግዚአብሔር ከሰማይ ወረደ ስንል ሰው ሆነ ማለት ነው። ምን ማለት ነው እንጂ ሰማይ ለቆ ወደ መሬት መጣ ማለት አይደለም። እንደ መላእክት ተለቆ አሁን ቅዱስ ሚካኤል ከሰማይ ወረደ ብለን ብንናገር ቅዱስ ሚካኤል በሰማይ ያለው የለም፣ ያለው በመሬት ነው ማለት ነው። እንደገና ቅዱስ ሚካኤል ወደ ሰማይ ወጣ፣ አረገ ብንል ምድር ለቆ ወደ ሰማይ ሄደ ማለት ነው። ለእግዚአብሔር ሲሆን ግን ከሰማይ ወረደ ስንል ሰማይ የለም በምድር አለ ለማለት አይደለም። ሰማይም አለ በምድርም አለ። ለዚያ ነው ሊቆ ምን ይለዋል? አንተ ህዱር ውስተ መቃብር ወአንተ ንጉር ዲበ ዘባ ነው ሞለኪሮቤል አንተ በመቃብር እያለ አለው ሶስት ማል ሶስት ሌሊት በከብሰ መቃብር አድሮ አራት መቶ ወታደሮች በሚጠብቁት መቃብር ሀምሳና ስልሳ ሰው በሚያነሳው ድንጋይ በተዘጋ መቃብር እያለ ወአንተ ንጉር ዲበ ዘባ ነው ሞለኪሮቤል በኪሮቤል ጀርባ ላይ ደግሞ ተቀምጠሃል ይለዋል። ስለዚህ እግዚአብሔር የሌለበት ቦታ የለም። በሰማይም አለ፣ በምድር አለ። በሁሉ ቦታ ያለ አምላካችን ታዲያ ወረደ ሲባል ምን ማለት ነው ስንል ሰው ሆነ ማለት ነው። ምን ሆነ ማለት ነው? ሰው ሆነ ማለት ነው። ስለዚህ ከሰማይ ወረደ ስንል ሰማይን ለቆት እንዳልመጣ ይሄ የሚታወቅ ዘንድ በእውነት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስብረቱ ለሰብ የሚለውን የመላእክትንና የእረኞችን ምስጋና ቅዱስ ያሬድ ሲተረጉም ይህን ምስጋና መላእክት በሉቃስ ወንጌል ምዕራፍ ሁለት ላይ ያለቃል ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስብረቱ ለሰብ በሰማይ ላለው ለእግዚአብሔር ምስጋና ይገባዋል። በምድር እርቅ ተወጠነ። ሰውና እግዚአብሔር ሰውና መላእክት ነፍስና ስጋ ታረቁ፣ ሰላም ሆነ፣ ሰላም መጣ ብለ መላእክት የዘመሩበትን ድንቅ ምስጢር ቅዱስ ያሬድ ተረድቶ ሲናገር ምን አለ? በእውነት ዓለምን ከነግሳንግሱ ከነጓዙ የያዘው እግዚአብሔር ነው። የያዘው ማን ነው? ዓለምን በመሃል እጁ የያዘው እግዚአብሔር ነው። ዓለምን በመሃል እጁ የያዘውን አምላክ እመቤታችን ቅድስት ድንግል ማርያም በከብቶች በረት በቤተልሔም ዋሻ ከሀገር ኢየሩሳሌም ከኢየሩሳሌም ቤተልሔም ከቤተልሔም የከብቶቹ ዋሻ በከብቶቹ ዋሻ በከብቶቹ በታናሽቱ በላቴና በድንግል ማርያም እግር ላይ ተቀምጦ መላእክት ታዩት። ዓለምን የያዘውን አምላክ ትንሽቷ በላቴና በእቅፏ ይዘው አዩ እና ምን ይላል ቅዱስ ያሬድ ወሶበ ርእዩ ሲሆኑ ዛአስተኛ በአኩሎ ፍጥረታተ እንዘ ይነብር ውስተ ሕፅንኪ ዓለምን የፈጠረው ፈጥሮ የያዘው ይዞ

ዓለምን በመሃል እጁ የያዘ አምላክ ከሰማይ መጣ እንደ ሀገሩን ጥሎ መጣ እንደ ብለው ወደ ሰማይ ፍለጋ ሄደዋል። ሲሄዱ ግን አላተተቡ ወበህየ ረከቡ ወብስራቡ መንፈስ ቅዱስ ሲሄዱ በሰማይ ካል ከመንፈስ ቅዱስ ጋር ብዙ ፋኖ አገኙት። ደሰላቸው፣ አመሰገኑት። ምን ብለው ስብሐት ለእግዚአብሔር በሰማያት አሉ። በሰማይ ላለው ለእግዚአብሔር ምን ይገባዋል አሉ? ምስጋና ይገባዋል ብለው አመሰገኑት። ይህን ምስጋና እያመሰገኑ ሲመጡ በከብቶች በረት በድንግል እግር ላይ ተቀምጦ ጡት ሲጠባ ደግሞ አገኙት። ሌላ ምስጋና አጨመሩበት ወሰላም በምድር ስምረቱ ለሰብእ። ስለዚህ በሰማይማ ለበምድር አለ። ወረደ ስንል ከሰማይ እንዳልጠፋ እንዳልታጣ ሁሉ አረገ ስንልም ወደ ሰማይ አረገ ሄደ ስንልም ከሐዋርያት ደግሞ አልተለየም። ለምን እንደማይለያቸው የነገራቸው ብሎ ነው እስከ ዓለም ፍጻሜ ከእናንተ ጋራ እሆናለሁ ። ስለዚህ ወረደ ማለት ሰው ሆነ ማለት ነው። አረገ ማለት ደግሞ የሰውነት ስራውን ወይም ደግሞ የቤዛነት ስራውን የድኅነት ስራውን ጨረሰ ማለት ነው። ፈንታችሁኝ አረገ ስንል እንደው በቃ ሄደ ወጣ ከሰው ከምድር ተለየ ማለት ሳይሆን አረገ ደግሞ። ቅዱስ ማርቆስ ምን ይላል? በማርቆስ ወንጌል ምዕራፍ 16 ላይ ጌታ ኢየሱስም እነዚህን ነገሮች ከሐዋርያት ጋር ከተነጋገረ በኋላ ወደ ሰማይ አረገ። ወነበረ በየማነ አቡሁ በአባቱ እኳ ተቀመጠ ይላል። በአባቱ እኳ ይመናለ ተቀመጠ ማለት ስራውን ጨረሰ ነው። የቤዛነት ስራውን ጨረሰ፣ የማዳን ስራውን ጨረሰ። ፈጸምኩ ግብረ ዘወሀብከኒ የሰጠኝ ስራ ጨረስኩ እንዳለ የቤዛነት ስራውን ጨረሰ ማለት ነው። ከዚያ በኋላ መከሰስ የለም መገረፍ የለም መሞት የለም መራ መጠማት የሚለው ነገር የሰውነት ስራውን ጨረሰ ማለት ነው። አረገ ማለት እንጂ ከሐዋርያት ተለየ ማለት አይደለም። እና ቅዱሳን ሐዋርያት ይሄዳለው ሲላቸው፣ እሱ ከሄደ ቤታችንን ንብረታችንን ጥልን የተከተልነው አምላክ ከተለየንማ ምን ይመቸናል የሚል ነበረ ወደ ልባቸው የገባ ሆከር። የልብን የሚያውቀው አምላካችን ምናለ፣ ታዲያ እያደገ ክቡ እጓ ለማውጣት እኮ ነው። ድሆች ተሆኑ ዘንድ አልተዋችሁም ችግረኞች ተሆኑ ዘንድ አልተዋቸውም። ወላጆች እንደሌላቸው ልጆች አልተዋቸውም። እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ አለ። እግዚአብሔር ከሁላችን ጋር አለ። አሁንም እግዚአብሔር ከሁላችን ጋር አይሆን። ይህ ትልቅ ትልቅ ጸሎት ነው፣ ትልቅ ምርቃትም ነው። ሁልጊዜ በቅዳሻችን እግዚአብሔር የሀሉ ምስለ ኩልክሙ፣ ከሁላችሁ ጋር አይሆን በኪዳኑ በቅዳሴውም ማለት ነው። እና እግዚአብሔር ከሁላችን ጋር አለ ነው፣ አልተለየንም። ዛሬም አለ፣ ወደፊትም ይኖራል። እግዚአብሔር የልበት ዘመንም የለም ቦታም የለም፣ ቦታ ስለማይወስነው ስለዚህ፣ ወደ ሰማይ አረገ ስንል የቤዛነት ስራውን ጨረሰ ማለት ነው። ሌላው የነገራቸው ምን የሚል ነው? ወላጆች እንደሌላቸው የማይተውበትን ምክንያት ሲነግራቸው እመፅ ካይበ ወእነሳክሙ ተመልሼ መጥቼ ወስዳቸዋለሁ አላቸው። ምንላቸዋለሁ እመጣለሁ ደሞ ምንላቸዋለሁ? እወስዳቸዋለዋ። ስለዚህ ሊወስደን ይመጣል አለ እግዚአብሔር። ሊወስዳቸው እንደሚመጣ ችግረኞች ሆኖ ዘንድ እንደማይተዋቸው ይሄ ብሄድ ይሻላቸዋል፣ እኔ ብሄድ ስፍራ አዘጋጀላቸዋለሁ። ከዚያ በኋላ ተመልሼ የመጥቼ ምንላቸዋለሁ? እወስዳቸዋለሁ አላቸው። ሶስተኛ አነ እስዕሎ ለአብ ይፈኑ ለክሙ ጠራቂጦ ሰሃ ካልአ ዘይሄሉ ምስሌ ክሙ እስከ ለአለ እኔ አምን እለምነዋለሁ፣ አምን ሌላ አጽናኝ መንፈስ ቅዱስን ይልክላቸዋል አላቸው። ማን ይልክላቸዋል? ስለዚህ ድሆች የማይሆኑበትን ማረጋገጫ የሰጣቸው ሶስት ነገር ነግሮ ነው። አንደኛ እኔ አደለያችሁም ማለቸው፣ እኔ ምላላችሁ እግዚአብሔር ከኛ ጋር ከሆነ የሚቸገር ነገር አለ? እዚያ ከሆነ እግዚአብሔር ከሁላችሁ ጋር ይሁን የሚለው ትልቁ ጸሎት ነው። እግዚአብሔር ካለ ሁሉ አለ። ሁሉ ኖሮ ደግሞ እግዚአብሔር ከሌለ ባዶ ነው አይደል? ገንዘብ ኖሮን፣ ስልጣን ኖሮን፣ እውቀት ኖሮ፣ ሁሉ ነገር ዝና ኖሮን እግዚአብሔር ከሌለበት ባዶ ነው አይደል? እግዚአብሔር የሌለ እግዚአብሔር ያለበት ደግሞ ባዶ ቤት እግዚአብሔር ያለበት እግዚአብሔር ካለ ምንም ባይኖር ደግሞ ሁሉ የኛ ነው። ለዚህ እኮ ነው ቅዱስ ጳውሎስ ለእመ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋር ከሆነ ማን ይችላል? ማን ይቃወማል? እመኒ ወርኩ ማይገለ ጸላሎተ ሞት ይፈረሆ ለኩ ለምን እስመ አንተ ምስሌየ። በሞትና በጨለማ መካከል እንኳን ብሄድ አንተ ከኔ ጋር ነና፣ ግፉ ምን አልልም አልፈራ። እግዚአብሔር ከኛ ጋር ከሆነ ስለዚህ እኔ ከእናንተ ጋር እሆናለሁ። ለዚያ ነው እግዚአብሔር ከነሱ ጋር ከሆነ ስላለ ሐዋርያት የሰሩትን እናያለን። ያለ ቅዱስ ጴጥሮስን ስንመለከት ገቡ ወደ ቤተ መቅደስ በር ላይ ቁጭ ብሎ የሚለምን እ ከልጅነቱ ጀምሮ ሽባ የሆነ ሰው አገኙ። ስመ እግዚአብሔር ጠርቶ ገንዘብ ለመናቸው፣ ወርቅ ለመናቸው፣ ብር ለመናቸው። ቅዱስ ጴጥሮስ ምንድ ነው ያለው? አየሁና አንተ እንደምትለምነው ወርቅና ብር የለንም አለው። ምን የለንም ግን ያለንን እንሰጠሃለን አለው። ያለን ምንላለን ምን የላቸው እኮ አትያዙ፣ ሙሏቸዋል። ለእኛ ነው ወርቅ አትያዙ፣ ብርም አትያዙ፣ ጫማም አታደርጉ፣ ዘንግም አትያዙ አላችሁን፣ ሄዱኋላቸው። ለምን እግዚአብሔርን ያለበት ባዶነት ሙሉ ስለሆነ፣ እግዚአብሔር ያለበት ባዶነት ሙሉነት ነው። እግዚአብሔር የሌለበት ሙሉነት ደግሞ ባዶነት ነው። ስለዚህ ያለንን እሰጥ አለን አለው እና ወደኛ ተመልከት፣ ወደኛ እምነት፣ ወደኛ አምላክ፣ ወደኛ ሃይማኖት አለውና በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ምን ይበል ተመላለስ። ያ ቁርጭምጭሚቱ ጸንቶለት ከእነሱ ጋር በቤተ መቅደስ እግዚአብሔርን ማመስገን ጀመረ። ጋር ለእግዚአብሔር ይሆንልን። እግዚአብሔር ካለ ሁሉ አለ እና እግዚአብሔርን እኔ ከእናንተ ጋር እሆናለሁ አላቸው። ሁለተኛ መጥቼ ደግሞ ወስዳቸዋለሁ አላቸው። ሶስተኛ መንፈስ ቅዱስን እልክላቸዋለሁ አላቸው። ማን እልክላቸዋለሁ? ሌላ አጽናኝ። እናንተ እኔን ታውቃላችሁ በስጋ ስለተገለጥኩ እርግጥ ነው። እግዚአብሔር በስም በአካል በግብር ሶስት ነው አይደለም? በመለኮት በባሪ በህልውና አንድ ነው። ስለዚህ ከሶስቱ አካል ያዩ ስንት ነው? አንዱ ነው አይደለ? ሐዋርያት ያዩት ከሶስቱ አካል አንዱን አካል እግዚአብሔር ወልድን ያዩት። እግዚአብሔር መንፈስ ቅዱስን አላዩ። እግዚአብሔር አብን አላዩ። ስለዚህ በቃ እነሱ ወልድን ብቻ ነው ያዩት። ሌላ ይንግላቸዋል አላቸው። ሌላ አጽናኝ ሌላ በአ ቃል በግብር ከኔ ልዩ የሆነ መንፈስ ቅዱስ እና መንፈስ ቅዱስ አጽናኝ ነው የሚያረጋጋ ነው ምስጢር የሚገልጥ ነው በእውነት የሚያነጻ ነው መንፈስ ቅዱስን ይልክላቸው ላላቸውና ወላጆች እንደሌላቸው ልጆች ድሮች ተሆኑ ዘንድ ችግረኞች ተሆኑ ዘንድ ምን አላቸው አልተዋቸውም ማለት የማይትሆን አምላካችን እግዚአብሔር ክብር ምስጋና ይግባል ስለዚህ ቅዱሳን ሐዋርያትን አልተዋችሁም ብሎ ካጽናናቸው ከኋላ በሚያደርግበት ጊዜ ተዛዛዘዛቸው። እንግዲህ እግዚአብሔርን ለማግኘት እግዚአብሔር መጥቶ እንዲወስደን መንፈስ ቅዱስን ለመቀበል ምን ማድረግ እንዳለባቸው ሲነግራቸው የመጀመሪያው አንተ ሙሳ ነበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ አራያ ከላይ ኃይልን ከሰማይ ኃይልን እስከተለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ቤት ቆዩ በኢየሩሳሌም ከተማ ቆዩ አላቸው። ወዲያ ወዲ እንዳትሉ አላቸው። ቀጥልና ምን አለ እናንተ መጀመሪያ በኢየሩሳሌም፣ ቀጥሎ በይሁዳ፣ ከዚያ በሰማርያ ከዚያም እስከ ዓለም ፍጻሜ ድረስ ምስክሮቼ ትሆናላችሁ አላቸው። ምስክሮቼ ትሆናላችሁ አላቸውና ባረካቸው፣ ትእዛዙንም አዘዛቸው እነሱ እያዩት ወደ ሰማይ አረገ። ዛሬ በቅዳሴው መካከል የሰበከው ምስማክ አረገ ውስጥ አርያም ጸው ወከ ጸዋ ወውሃ ከጸጋ ገለ ጓለ መህያው ምርኮን ማርከህ ወደ ላይ ወጣህ፣ ለሰው ልጆችም ስጦታን ሰጠህ የሚለው የዳዊት መዝሙር ነው። ዛሬ ሰበካለን። ምርኮን ማርከ ወደ ላይ አረግህ። ምርኮን ማርከ፣ ወዴት ወጣ? ምን ምን አድርገህ እግዚአብሔር አረገህ ስንል ምርኮን ማርከው ነው። ምርኮን ማርከው ማለት አንደኛው ከዲያብሎስ ነፍሳትን ማርከው ማለት ነው። ከሲኦል ነፍሳትን ነፍሳትን ማርኮ። ለዚያ ነው እኛ የእግዚአብሔር ባሮች ነን። የማባሮች ነን? የማን ባሮች ነን? እና አባቶቻችን ይሄ ሲያብራሩ ምን ይላሉ? ባሪያነት በሶስት መንገድ ይገኛል። በስንት መንገድ? አንድ ሰው ባሪያ በሶስት መንገድ ማግኘት ይችላል። አንደኛው እቤት የተወለደው ባሪያ ባሪያ ይባላል። ያ ማለት ሰው ባሪያ ካለው መቼም እንደዛሬው ዛሬ የነፃነት ጊዜ ስለሆነ ባሪያ የሚባል ነገር የለም። ቀድሞ የባሪያ ንግድ ባለበት ዘመን ባሪያ ሰዎች እንዴት ሊያገኙ እንደሚችሉ ሲያብራሩ ይላሉ፣ ሰው ገዝቶ ባሪያ ያገኛል። በገንዘብ ገበያ ሄዶ ልክ እንደ ከብት በዋጋ ገዝቶ ባሪያ ያመጣል። ሌላው ደግሞ ባሪያ የገዛው ባሪያ እዛው ሲሆን የባሪያ ልጅ ባሪያ ስለሆነ የቤት ባሪያ ይባላል፣ የገበያ ባሪያ ይባላል። ሌላው ደግሞ ተማርኮ ይመጣለን ጦር ስሎ ፈረስ ይዞ ሄዶ ተዋግቶ በጦር አንደበት በፈረስ አንገት የመጣ ተማርኮ የመጣ ደግሞ ባሪያ ይባላል። ስለዚህ በስንት መንገድ የሚገኘው? ወይ እቤት የተወለደ ነው ባሪያ የሚገኘው፣ ወይ የተገዛ በወርቅ የተገዛ ነው፣ ወይ ደግሞ ተማርኮ የመጣ ባሪያ ይባላል። እና እኛ የእግዚአብሔር ባሮች ነው ስንል በሦስት መንገድ ባሮቹ አድርጎናል። በስንት መንገድ ቤት የተወለደው ባሪያ እንዲባል እኛም የአብርሃም ዘሮች ነን ነው። አብርሃም የእግዚአብሔር ባሪያ ነው አይደለም። ስለዚህ አብርሃም የእግዚአብሔር ባሪያ ከሆነ የአብርሃም ልጆች ከሆነ እኛ ምኖች ነው ማለት ነው፣ ባሮች ነን ማለት ነው። የመምለክ እግዚአብሔር እግዚአብሔርን የሚያመልክ የእግዚአብሔር ወዳጅ የአብርሃም ልጆች ስለሆነን፣ ሁለተኛ ተገዝቶ የመጣ ባሪያ እንደሚባል እኛንም በወርቀ ደግሞ ገዝቶናል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ሌላው ሦስተኛው ተማ ሎስ ማርኮ አምጥተውናል ማለት ነው እና የእግዚአብሔር ባህሪዎችን ዐርገ ውስተ አርያም ፄወወ ፄዋ ምርኮን ማርከህ ወደ ላይ ወጣ ይላልና የማረከው ነፍሳትን እኛ ከሲኦል ከዲያብሎስን የማረከን ነው ከዚያ በኋላ ሁለተኛ ደግሞ ምርኮን ማርከህ ማለት የሐዋርያትን ልቡና ማርኮትን የዋሪያት ልቡን አይሸፈተ ነበር። ከዛ በፊት አርባውን ቀን ካያቸው አንዴ ቤት ዘግተው ይቀመጣሉ። አንዳንድ ጊዜ ደግሞ መረብ አንስተው አይ አሳ እናጥምድ ይላሉ። ወደ ቀደመ ግብራችን እንመለስ ይላሉ። ልባቸው አልተማረከም ነበረ። ጌታችን በሚያርግበት ጊዜ ግን ቅዱሳን አዋርያት ሕሊናቸው አይናቸው ወደ ሰማይ ተሰቅሎ ቀርቶ ነበረ። ጥቁሩ ላይ ነበረ። ስለዚህ ነው ያረገው። መቼም ሰውን በአካል መማረክ ቀላል ነው። መሳሪያ ካለ፣ ኃይል ካለ፣ ጉልበት ካለ መማረክ ቀላል ነው። ልብን መማረክ ግን ከባድ ነው። ስለዚህ ክርስቶስ ልባቸውን ማርኮት ወደ ሰማይ ወጣ። ሐዋርያትን ከትኩረታቸው ያናጠባቸው መላእክት ናቸው። ከሰማይ ሁለት መላእክት መጡ። ነጫጭ ልብስ ለብሰዋል። እናንተ የገሊላ ሰዎች ሆይ ምን እያያችሁ ቆማቸዋል ሲሄድ እናያችሁ፣ ተመልሶ ይመጣል። ምን ብሏቸዋል? ተመልሼ እመጣለሁ የምመጣው ደግሞ እናንተ ልብልላችሁ ነው ለወስዳችሁ ነው ብሏቸው፣ ያለን አሁን ተመልሶ ይመጣል ሲሏቸው ቅዱሳን ሐዋርያት ልቡናቸው ተማርኮ ቀረ። ከዚያ በኋላ አስሩን ቀን መንፈስ ቅዱስ እስከሚወርድላቸው ድረስ ወዲያ ወዲህ አላሉ። በአንድ ቤት በአንድ ልብ በጽርሐ ጽዮን ተቀመጡ። እግዚአብሔርን ደጅ ጸኖት ነው። ስለዚህ ዛሬም ወላጆች እንደሌላቸው ልጆች ችግረኞች ተሆኑ ዘንድ ተሆኑ ዘንድ አይተዋችሁም ያለ አምላካችን ዛሬም እኛ በቤተ ክርስቲያን ሆነን ብንጠብቀው እግዚአብሔር ከሁላችን ጋር አለ። ለዚያ እኮ ነው እግዚአብሔር በቅዱስ መቅደስ ውስጥ አለ ይለ የታለ እግዚአብሔር በሌላ ቦታ የለም ማለት አይደለም። ሲመሰገን፣ ሲሰለስ፣ ሲቀደስ ሲባርክ ሲቀድስ ሲያከብር ሲያነጻ እግዚአብሔር በቤተ መቅደሱ አለ እና በኢየሩሳሌም ጸንተው እንደቆዩ ሁሉ እኛም በቤተ ክርስቲያን ውስጥ እስከ መጨረሻው እንድንኖር እግዚአብሔር በቸርነቱ ይርዳል። ትኩላን ውስጥ ቤተ እግዚአብሔር በእግዚአብሔር ቤት ተተክለዋል፣ በአደባባዮቹ ያድጋሉ እንደተባለ ዛሬም ከቤተ መቅደሱ መራቅ አይጠበቅብንም። ጠዋት ለቅዳሴ ለኪዳን፣ ማታም ለሰርክ ጸሎት፣ ሁልጊዜ በቤቱ መኖር ያስፈልጋል ማለት ነው። እና ቅዱሳን ሐዋርያት በኢየሩሳሌም ከተማ ቆዩ ብሏቸዋል። ዛሬ እኛን ከቤተ መቅደሱ አተራቁ ነው ያለው። ቅዱስ ዮሐንስ አፈወርቅ ምን ይላል? እርግጠኛ መሆን የሚጠበቅብን ከመርከቧ ውስጥ መኖራችን ነው ይላል። የቷ ውስጥ መኖራችን? ከመርከቧ ውስጥ ካለን መርከቧ ውስጥ መኖራችንን ካረጋገጥን የመርከቢቱ ጉዞ ወደ መንግስተ ሰማያት ነው። እስከ መንግስተ ሰማያት ይዛ ትሄዳለች ነው እና፣ በቤተ ክርስቲያን እስከ መጨረሻው ድምፃና እግዚአብሔር ወቸርነቱ ይርዳን። ሌላው ቅዱሳን ሐዋርያት ለጸሎት ይተጉ ነበረ። በጸሎት መትጋት ነው። በአንድነት በአንድ ፍቅር እንደ አንድ ሀሳብ የኖሩ ነበረ። በአንድ ሀሳብ መኖር ነው። በቤተ ክርስቲያን ካለን፣ በአንድነት ካለን፣ በፍቅር ካለን፣ በጸሎት ከተጋ እግዚአብሔር ከሁላችን ጋር አለ። ድሆች እንድንሆን ዘንድ እግዚአብሔር አይተሆነም። የማይተሆን አምላካችን እግዚአብሔር ክብር ምስጋና ይግባው። ይቆየ